ምን ያደርግልሃል? እስኪ እና ምን ታደርጋላችሁ? እስኪ ንገሩኝ። ለምንድን ነው የሚዘይራት? ያው በስራ ቦታ አወቀች እና ስራ ቦታቸው ቢሮ ቢሮቸው አንድ ሆኖ ይተዋውቃሉ ማለት ነው። ከዛ መቶ ሰላም አላት የሚስጡ አሁን አንች ባል ነገሩ አንቺማ ሴት ነሽ እኮ። የእናንተ ደግሞ ነገር ነው ጥያቄው። ገረመኝ። ምኑ ገረመክ? ይቺ ዱንያ እኮ ሁሉም ነገር ትገርማለች እኮ አባቴ። አይ እንደ ተንከራተን ቀረን። አንተ በመገረም እንዲህ አለች እኮ። የእንትና የረጃሉ ዩቲዩብ ሚስት እኮ ናት። በሩጫም ሪከርድ እንሰብራለን፣ በለቅሶም ሪከርድ እንሰብራለን አላለችም እንዴ? ሳቀለ አይ ሀበሻ። አይ እንዴ መቼ ነው የሚያልፍልን እንዴ? አይ እንዴ አላህ፣ ያረብ ጌታ ይሁን እና ገርሞህ ኧረ ወንድ ነህ፣ እንደ ለኬ ኡመር ነህ ለካ እ እኔ እኮ አይ እንደ እንደ እኮ ልጅ የእርጅና መጣ እኮ መነጸሩ አስፈልጉኝ ነው። እኔ እኮ ኡሞ የሚል መስሎኝ። አይ ለኬ አባባ ኡመር ነዎት፣ እንኳን ደህና መጡ። ለእሺ ጸይብ። አሁን ሚስትህ ማለት ነው የሆነ ቦታ ቁመህ አንተ አብራችሁ ቁማችሁ ሆነ ወይም ደግሞ ቪዲዮ እየቀረጻችሁም ሆነ ከዛ መጣና አንድ ወንድ ሰላም አላት። ከዛ እንዴት ነህ ደህና ነህ ምናምን እያለች እሷ ደሞ እየተላላጠች አያሃት ማለት ነው እ እሷ አንተም እንኳን አብረሃቸው አለክ ያንን ሰው ምን ታደርጋለ? እስኪ ዛሬ እንደው። ነገ ደግሞ ሴቶቹ ነው መጠይቃቸው ምን እንደሚሉ አዳ አሁን አንዳንድ ሴቶች ምሳሌ ባሎቻቸውን ለማስቀናትም ብለው እስኪ ይወደኛል አይወደኝም የሚለውን ለማረጋገጥ ብለው ማለት ነው የሆነ ሌላ ወንድ ጋር ዝም ብለው ያወራሉ። ምንም ነገር እኮ አያረጉም፣ ግን ግን ዝም ብለው ማውራት ብቻ። ግን ያ ነገር የሆነ አደጋ አለው። ሀቂቃተን አንድ የሚስቱን የሚወዳት ከልቡ የሚወዳት ከሆነ ዝም ብሎ ራሱ ይቀናባታል፣ እንኳን ወንድ ጋር አውርታ ቀርቶ የሆነ ዝም ብሎ ከመሬት ተነስቶ እራሱ ይቀናባታል። በጣም ስለሚወዳት ማለት ነው። ሰላም ያ ጀማአ ሰላም፣ መኪብዛ አህመዱ አህለ ወሳህለን። ረታይ ሙስሊም ሆነሽ ይህ ይሄ ከአንቺ አይጠበቅም? ይተበቀም። እኔ አሁን ምን ምን ተናገርኩኝ? እኔ የሚሆነው ነው ምንድነው ምንድን ነው አንተ ደግሞ። እኔ ምን አልኩኝ አሁን? እኔ ያለውን ነው አሁን እያየን ያለ ነው። ከኔም ምን ብሎ ነው የማይጠበቀው? ለማስተካከል ያህል እንጂ እኔ እኮ ምንም አላልኩም። ምንም አልወጣኝም። በሚስቱ የማይቀና ወንዴ ወንድ አይደለም እኮ፣ ይሄንን ለማለት እንጂ፣ ኔ ሌላ ሆኔ እኮ ሐራም አይደለም አባቴ። ምን ነው ሐራም እና ሐላል የሚለየን እንጂ አጋጣሚ እኮ አንዳንዶቹ ዝም ብለው አሁን ሀገራችን ላይ አሁን አሁን አንዶ አላህ መቸም ስደት ላይ የመጣ ረህቶች እንደው አላህ አድሉ አደለን እንጂ አብዛኛው የኢትዮጵያ ሙስሊሞች አሁን፣ ምሳሌ ሴቶቹ ዝም ብለው ሀጅ ነብይ ጋር ዝም ብላ ነው የምትጋፋው። ምሳሌውም ማለት ነው ሀታ ያኒ ሀታ ራሱ ባልና ሚስት ሆነው ራሱ እያየን እኮ ነው እንዴ ሌላ ወንድ አጠገባቸው ቪዲዮም እየሰሩ ምንም እያሉ እያየናቸው አይደል እንዴ። ግን አልሐምድላ ስደት የመጣን እህቶች ግን እኮ ታድለናል። ኡፍ ያረብ ወላሂ ለስደተኞች እንደው ህቶች እንደው እንደው